ሰላም፣ ደህና ናችሁ? ውድ የዩቲዩብ አካባቢ ቤተሰቦች፣ ዛሬ ደግሞ ይዘንላችሁ የመጣነው ቪዲዮ እንግሊዝ ስሞል ሌተር የሚለውን ነው። አሁን በፊት እንግሊዝ ካፒታል ሌተር የሚል አይተን ነበር። ዛሬ ደግሞ ስለ ስሞል ሌተሮች ስናይ ማለት የኦንላይን ትምህርቶች በመሆን እያገለገሉ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ በኢሞ በቴሌግራም እንዲሁም በዋትስአፕ በዚህ ስልክ ቁጥር መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። እሺ የምናየው የቪዲዮችን ርዕስ የሆነው እንግሊሽ ስሞል ሌተር የሚል ነው፣ ወይም የእንግሊዘኛ ስሞል ፊደሎች ነው የሚለው። ስሞል ማለት ትንሽ ማለት ነው። ትንሽ የእንግሊዝኛ ፊደሎች ካፒታል ማለት በትልቁ የተጣፉት ማለት ነው። ስሞል በትንሽ የተጣፉት እሺ፣ ዛሬ የምናየው ስሞል ሌተሮችን ነው። እንይስ እቺ ኤ ነች። ኤ ቢ ሲ ዲ ኢ ኤፍ ጂ

ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። እሺ ይህ እንግሊዝኛ ስሞል ሌተር ይባላሉ። ማህኖሽ በአማርኛ ደግሞ ነው ወስኪ

ቪ፣ ደብልዩ፣ ኤክስ፣ ዋይ፣ ዜድ። እሺ፣ እስኪ እንደገና እንየው የእንግሊዘኛውን። አሁን የእንግሊዘኛው እና የአማርኛውን አንድ አይተን እንጨርሳለን ማለት ነው። እሺ፣ ኤ፣ ቢ፣ ሲ

ኤክስ ዋይ ዜድ እሺ፣ እንግሊዘኛ ስሞል ሌተሮች እኒህን ካየን ቀጥላይ ደግሞ አማረኛውን አይተን እንጨርስ ማለት ነው። እሺ ኤ ቢ ሲ ዲ ኢ ኤ

ሲ ዩ ቪ ደብልዩ ኤክስ ዋይ ዜድ። እሺ፣ ውድ የቻናል ቤተሰቦች ስሞል ሌተር እንግዲህ ስሞል ሌተር ይህን ይመስላሉ ማለት ነው። ቀጣይ ደግሞ የእንግሊዘኛ እና አማረኛ በአማረኛ አናቢያቸውን ነው የምናየው። የቀጣይ ቪዲዮችን እንግሊዘኛን በአማረኛ እንዴት አናቢዎችን ማወቅ እንችላለን የሚሉ ቪዲዮችን እንሰራለን። ከሀ እስከ ፈ ያሉትን የእንግሊዝኛ አናቢ ፊደሎችን እሰራላችኋለሁ ማለት ነው። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማረኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። መማር የምትፈልጉ ደውሉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።